በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስ ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ላችኋለሁ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን። የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን ብላችሁም ይህንን መርሃ ግብር በየሥራ ቦታችሁ፣ በየመኖሪያ ቤታችሁ በእምነት የምታደምጡ የቅዱሳኑ ረዴት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ ስርዓት እንፈታለን፣ ከያዘንም ደዌ እንድናለን። በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሳትሰለችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም ለሌሎች ሴቶችና ወንድሞች በማዳረስ ሸር እያደረጋችሁ መንፈሳዊ ግዴታችሁን ስለተወጣችሁ የቅዱሳኑ በረከት ይድረሳችሁ። አሜን። የተከበራችሁ የሉል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች እንኳን ለሰማዕቱ ለቅዱስ መርቆሬዎስ ዓመታዊ የንግሥ በዓል እንዲሁም በዚህ ዕለት ታስበው ለሚውሉ ቅዱሳን ወርኃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። ከዚህ በመቀጠል በህዳር ወር የሚነበበውን የሰማዕቱ የቅዱስ መርቆሪዎስን ገድሉን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ዛሬም ዘወትርም ለዘላለም አሜን። ኅዳር ሃያ አምስት በዚች ቀን የስሙ ትርጓሜ መርቆሪዎስ የሆነ ፒሉፓዴር በሰማዕትነት አረፈ። መርቆሪዎስም ማለት የአብ ወዳጅ ማለት ነው። በሁለተኛ ትርጓሜ የኢየሱስ ክርስቶስ አገልጋይ ማለት ነው። ይህም ቅዱስ አስሊት ከምትባል አገር ነው። እርሷ የአባቱና የእናቱ ሀገር ናትና፣ እሱ ግን ተወልዶ ያደገው በሮሜ ከተማ ነው። የአባቱና የአያቱ ሥራቸው አውሬ ማደን ነበረ። በአንዲትም ዕለት እንደልማዳቸው ለማደንም ወጡ። ከገጸ ከለባትም ወገን ሁለት ወንዶች ተገናኟቸውና እና የቅዱስ መርቆሬዎስን አያት በሉት። ሁለተኛም አባቱ ሊበሉት ፈለጉ። ከእግዚአብሔር የታዘዘ መልአክም ከለከላቸው። ከእርሱ የሚወጣ መልካም ፍሬ ስላላት አላቸው። ከዚህም በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩም ጊዜ ወደ ቅዱስ መርቆሪዎስ አባት መጥተው ሰገዱ። በዚያን ጊዜም እግዚአብሔር ፍጥረታትን ሁሉ ወደ ገራምነት ለወጠና እንደ በጎች የዋ የሆኑ አብረውም ወደ መንደሩ ገቡ። ከዚህም በኋላ ቅዱስ መርቆሪዎስ በተወለደ ጊዜ ስሙን ፒሉፓዴር ብለው ጠሩት። የውሻ መልክ ያላቸውም በእነርሱ ዘንድ ብዙ ዘመናት አብረው የሚኖሩ ሆኑ። ከዚህም በኋላ ክርስቲያኖች ሆኑ። የቅዱስ መርቆሪዎስ ወላጆች አስቀድሞ አለማውያን ነበሩና የክርስትናን ጥምቀትም ጸጋ በተቀበሉ ጊዜ የቅዱስ መርቆሪዎስን አባት ኖህ ብለው ሰየሙት፣ እናቱንም ታቦት አሏት፣ ፒሉፓዴርንም መርቆሪዎስ ብለው ሰየሙት። የውሻ መልክ ያላቸው ግን የእግዚአብሔር መልአክ በተገለጸላቸው ጊዜ እንደነገራቸው ለቅዱስ መርቆሪዎስም አባት የሚታዘዙና የሚያገለግሉ ሆኑ። ንጉሱም የኖህንና የውሻው መልክ ያላቸውን ዜና በሰማ ጊዜ ወደ እነርሱ አስቀረባቸው። በዚያን ጊዜ እግዚአብሔር በንጉሱ ፊት የቀድሞ ፍጥረታቸውንም መላልሶላቸው ንጉሱ ያቀረበላቸውን ሁሉ አራዊት አጠፏቸው። ንጉሱም ይህን ባየ ጊዜ እጅግ ፈራ። የሰራዊቱንም ተፈጥሯቸውን ሁሉ ያርቅ ዘንድ ወደ እግዚአብሔር አምላክ እንዲማልድ የቅዱስ መርቆሬዎስንም አባት ለመነው። እርሱም በለመነ ጊዜ ክብር ይግባውና ጌታችን ተፈጥሯቸውን መልሶላቸው ግራሞችም ሆኑ። ከዚህም በኋላ የቅዱስ መርቆሬዎስን አባት ንጉሥ ወስዶ ገዥና የሠራዊት አለቃ አድርጎ ሾመው። የውሻሪያም ያላቸውም ይታዘዙለት ነበር። ከእርሳቸውም የተነሳ ሁሉ ይፈሩ ነበረ። ከዚህም በኋላ የቅዱስ መርቆሬዎስንም አባት የሾመው ንጉሡን ይወጋ ዘንድ ከአዲው ንጉሥ ተነሳ። ንጉሡም ከሰራዊቱ የጦር አለቃዎች ጋር የቅዱስ መርቆሬዎስን አባት ወደ ጦርነት ላከው። ከአዲው ንጉሥ ግን እለዚያን የውሻሪያ ያላቸውን አባብለውና ሸንግለው ወደ እርሱ ያመጧቸው ዘንድ ወታደሮችን ላከ። በአመጧቸውም ጊዜ ሃይማኖታቸውን ይለውጡ ዘንድ አብዝቶ ሸነገላቸው። ባልተመለሱም ጊዜ ሊያሰቃያቸው ጀመረ። አንዱም አምልጦ ሸሽቶ ወደ ጌታው ሄደ፣ ሁለተኛውም በሰማዕትነት ሞተ። ከጦር ሜዳም የቅዱስ መርቆሬዎስ አባት በተመለሰ ጊዜ ሚስቱንና ልጁን ፈለጋቸው፣ ነገር ግን አላገኛቸውም። ንጉሱም የእሱ ወገኖች ሁሉ ድል እንደሆኑ በሰማ ጊዜ የቅዱስ መርቆሬዎስ አባት መኮንኑ የሞተ መስሎት ነበርና የቅዱስ መርቆሬዎስን እናት ወስዶ ሊያገባት ፈለገ። ከንጉሡ ወታደሮቹም አንዱ ንጉሡ ያሰበውን ሁሉ ምጽሙና ነገራት። እርሷም ይህንኑ ወታደር ከአገር ውስጥም ሁሉ በስውር ያወጣት ዘንድም ለመነችውና ከልጇ ከብፁ መርቆሬዎስ ጋር ወጥታ ወደ ሌላ ሀገርም ሄደች። ንጉሡም ከእርሱ የሆነውን ሁሉ የመኮንኑ የመርቆሬዎስን አባት ሚስት ለማግኘት ለማግባት ማሰቡን እንዳይነግሯት አዘዘ። የውሻ መልክ ያላቸውም ከለዚህ ጋር ሁሉ እንዳሉት የተቆጣ እንደሆነ እንደሚያመጣባቸው ነገርና አገሮቹን ሁሉ ያጠፋሉ ብሎ ይጠራጠራልና ስለዚህ እጅግ ይፈራዋል። ከዚህም በኋላ ደግሞ በንጉሱ ላይ ጦርነት ተነሳ። የመርቆሬዎስም አባት ወደ ጦርነቱ ወጣ። በእግዚአብሔር ፈቃድ ይዘው ማረኩት፣ ወደ ሮሜም ሀገር ንጉሥ አቀረቡት። ንጉሡም ክርስቲያን ነበርና የተማረከው መኮንን ክርስቲያን መሆኑን ባወቀ ጊዜ አልገደለውም፣ በክብርም ማኖረው እንጂ እጅግም ወደደውና፣ ከጥቂት ቀኖችም በኋላ በመርዶሳውያን ሀገሮች ላይ ውሉሉ ገዥ አድርጎ ሾመው። ክብር ይግባውና በጌታችን ኢየሱስ ክርስቶስ ፈቃድ ሚስቱንና ልጁን መርቆሬዎስ ወዳሉበት ሀገር ደረሰ። ሚስቱም በቤተ ክርስቲያን ደጃፍ ባየችው ጊዜ ባሏ እንደሆነ አወቀችው። እርሱም ግን አላወቃትም። በአንዲትም ዕለት እርሱና ጭፍሮቹ ከእንግዳ ማረፊያ ቤቱ በወጡ ጊዜ ልጇን መርቆሬዎስን ወስዳ የአማሩ ልብሶችንም አልብሳ ሂዶ ከመኮንኑ ፈረስ ላይ እንዲያስቀመጥ እንዲቀመጥ አዘዘችው። እርሱም አባቱ ነው። በተቀመጠ ጊዜም ጭፍሮቹን ይዘው ወደ መኮንኑ ፊት አቀረቡት። መኮንኑም ልጁ እንደሆነ አላወቀምና በእርሱ ላይም ተቆጣ። የመርቆሬዎስም እናት መጣ። ጌታ ሆይ፣ እኛ መጻተኞች ነን። አንተ መጻተኛ እንደሆንክ ባወቅኩን ጊዜ ልጅ ሆኖ ልጄ ካንተ ጋር እንዲሆን አሰብኩ አለችው። እርሱም ጠየቃት፣ እንዴት እንደተሰደደችም መረመራት። እርሷም ሚስቱ እንደሆነች ነገረችው። እዚያን ጊዜ አወቃት። ልጁን መርቆሬዎስንም ሙሉ አወቀው። እጅግም ደስ ብሏቸው እግዚአብሔርንም አመሰገኑት። ያንንም የእንግዳ ማረፊያ ቤት ቤተ ክርስቲያንም አደረጉት። እግዚአብሔርንም እያመሰገኑ በአንድነት ኖሩ። ከዚህም በኋላ አባቱና እናቱ በሞቱ ጊዜ ንጉሱ ቅዱስ መርቆሪዎስን ወስዶ በአባቱ ፈንታ መርዶሳውያን ሀገር ላይ ሾመው። ቅዱስ መርቆሪዎስን መኮንንነት በተሾመ ጊዜ ያገጸ ከልብም ከእርሱ ጋር ጦርነት ወደ ጦርነቱ አብሮ የሚሄድ ሆነ። ለመዋጋትም በሚሻ ጊዜ የቀድሞ የአራዊቱ የሆነ ተፈጥሮ እግዚአብሔር ይመልስለት ነበረ። ማንም ሊቋቋመው የማይችል የለም። ለቅዱስ መርቆሬዎስም ታላቅ ድል የአድራጊነት ኃይልም ተሰጠው። ዜናውም በቦታው ሁሉ ተሰማ፤ ከቤተ መንግሥቱም ሰዎች ከፍ ከፍ አለ። እንዲህም ሆነ፤ ያን ጊዜ በዚያ ወራት በሮሜ ሀገር ላይ ጣዖታትን የሚያመልክ ዳኪዎስ የሚባል ንጉሥ አለ። ጠላቶቹም ሁሉ የበርበር ሰዎች ተነሱበት፤ እርሱም ከእነርሱ ጋር ሊዋጋ ሰራዊቱንም ሰብስቦ ወጣ። እነርሱ ግን እንደ ባህር አሸዋ ብዙ ነበሩ። ብዛታቸውንም ሁሉ ባየ ጊዜ ደንግጦ እጅግ ፈራ። ቅዱስ መርቆሬዎስም እግዚአብሔር ያጠፋቸው ዘንድ በእጃቸውም አሳልፎ ሊሰጣቸው አለና አትፍራ አለ። ከዚህም በኋላ ቅዱስ መርቆሬዎስ የእግዚአብሔርን መልአክ በውያው ውስጥ አየው። የተሳለ ሰይፍንም በእጁ ውስጥ አለና ያችንም ሰይፍ ሰጠውና እንዲህ አለው፣ ጠላቶቻችን ድል ባደረክ ጊዜ ፈጣሪ እግዚአብሔርን ሁሉ አስበው። ጥላቶቹንም ድል አድርጎ በሰላም ተመለሰ። ለላኩም ዳግመኛ ተገልጦ ለምን የፈጣሪውን የእግዚአብሔርን ስም መጥራቱን ሁሉ ረሳለው። ጦርነቱም ከተፈጸመ በኋላ ንጉሥ ዳቸው ስለ ታወታት ውጣን በማሳረግ በዓል ሊያደርግ ወደደ። ቅዱስ መርቆሪዎስም ለበዓል ማክበር አብረት ሁሉ አልወጣም ወደ ቤቱም ሄደ እንጂ። ሰዎችም ቅዱስ መርቆሪዎስ ሁሉ እንዳልመጣና ጣንም በማሳረግ እንዳልተባበረ ሁሉ አስረዱት። በዚያን ጊዜ ንጉሥ መልእክተኞች ልኮ ቅዱስ መርቆሬዎስን ወደ እርሱ አስመጣው። በመዘግየቱ ሙሉ አድንቆ ለአማልክት ጣል ለማሳረግ ከኔ ጋር ሁሉ ያልመጣ እኔንም ፍቅር እንዴት ወዴት ተው አለው። በዚያን ጊዜ ትጥቁንና ልብሱን ወረወረለትና ንጉሡን እንዲህ አለው፣ እኔ ክብር ይግባውና ጌታ ኢየሱስ ክርስቶስን አልክደውም፣ የረከሱ ጣዖታትም ሁሉ አልሰግድም። ንጉሥ ዳቸው ስሜን በሰማ ጊዜ እጅግ ተቆጣ። እርጥብ በሆነ የሽመልም በትሮች እንዲደበድቡ ታዘዘ። ሁለትም ከላም ቆዳ በተሰራ ጅራፍም የገርፉት ዘንድ አዘዘ። ንጉሡ እንዳዘዘውን ይህን ሁሉ አደረጉበት። በዚያን ጊዜ የሀገሩ ሰዎች ስለ ቅዱስ መርቆሬዎስ እንዳይነሱበት ፈርቶ የቀጵቆዲያና የእስያ ክፍል ወደ ሆነችው ወደ ቂሳሪያ በብረት ማሰሪያ አስሮ ላከው። እዚያንም ሁሉ እንዲያሰቃዩት አዘዘ። ካሰቃዩትም በኋላ ንጉሥ ዳኪዎስ እንዳዘዘ ራሱን በሰይፍ ቆረጡትና ተጋድሎንም ሁሉ ፈጽሞ በመንግሥተ ሰማያት የሕይወት አክሊልን ተቀበለ። የማይጠፋ ሰማያዊ አክሊልን ተቀዳጅቶ ወደ ዘላለም ሕይወት ከገባ በኋላ በዓለሙ ሁሉ አብያተ ክርስቲያናት ታነጹለት። እግዚአብሔርም ታላላቅ የሆኑ ድንቆች ታምራትንም በውስጡ ገለጠ። ከተአምራቱም አንዲቱ ኡሊያኖስ በነገሰ ጊዜ ክብሪግባውና ጌታችን ኢየሱስ ክርስቶስን ካደ። በዚያን ሞራት ቅዱስ ባስሌዎስ የቂሳርያ ሊቀ ጳጳሳት ነበረ። ተአምራቱ በተጻፈበት መጽሐፍ እንደተጻፈ ምእመናን በጽኑ ስቃይ ኡልያኖስን ባሰቃየ ጊዜ መክሮ አስተምሮ ከስህተቱ ይመልሰው ዘንድ ቅዱስ ባስሌዎስ ወደ እርሱ መጣ። ሊያኖስም ቅዱስ ባስሌዎስን ባየው ጊዜ ክብሪግባውና ጌታችንን ሁሉ ሰደበ። ቅዱስ ባስሌዎስንም ሙሉ አሰረው። በእስር ቤትም ቤትም ቅዱስ መርቆሪዎስን ስላይቶ በፊቱ ቅዱስ ባስሌዎስ ጸለየ። ስዕሉም ከቦታው ሁሉ ታጣ። ያን ጊዜ ወደ ኡልያኖስ ሄዶና በጦር ወግቶ ገደለው። ወዲያውኑ ወደ ቦታው ተመለሰ። ከጦሩም ሙሉ አንድም ደም ነጠብጣብ ይንጠበጠብ ነበር። ቅዱስ ባስሌዎስም ከአዲ ኡልያኖስ እንደገደለው አውቆ እንዲህ ብሎ ተናገረ፣ የክርስቶስ ምስክር ወይ የእውነት ጸር የሆነ ውልያኖስን ገደልከውን? ያን ጊዜ አሁን እንደሚል ራሱን ዘንበል ላደረገ። ቅዱስ ባስሌዎስም ደስ ብሎት እግዚአብሔርን አመሰገነ። ጊዜም የቅዱስ መርቆሪዎስ ሌላው ታምር ከምስር ሀገር ከመሳፍንት ወገን የሆነ አንድ ስላም ወጣት ነበር። እስላሞችንም ህጋቸውንና መጻሕፍቶቻቸውን ተምሯል። በአንዲት እለት ወደ ባህር ዳርቻ በመንገድ አልፎ ሲሄድ አንድ የተፈረደበትን ሰው አገኘ። አስቀድሞ እስላም የነበረ እርሱም የክርስትናን ጥምቀት የተጠመቀ የንጉሥ ጭፍራም ሁሉ ይዘውታል። ያቃጥሉትም ጉድጓድ ምሰው በውስጡም ታላቅ እሳትን አንድደው አዘጋጅተውለታል። ብዙዎችም ሰዎች ሲቃጠል ለማየት ተሰብስበው ነበር። ያም የመስፍን ወጣትም ስላም ወደ ተፈረደበት ሰው ቀረብ ብሎ፣ አንተ ከሃዲ ሰው፣ ወደ ሲኦል ለመግባት ምን ትሮጣለህ? በኋላም በገነት እሳት ውስጥ ለመኖር አንተ እግዚአብሔርን ባለ ልጅ ታደርገዋለህን? ሦስት አማልክቶችን የምታመልክ ነህና ክፉ ነገርን ነውና፣ ይህንን ስድብ ትተ እኔንም ስማኝ አለው። ያ የተፈረደበትም እንዲህ ብሎ መለሰለት፣ እኛ የክርስቲያን ወገኖች ሦስት አማልክትን የምናመልክ ከሃዲያን አይደለንም፣ አንድ አምላክን እናመልካለን እንጂ። ይኸውም አብ፣ ወልድ፣ መንፈስ ቅዱስ ነው። ወልድ ከአባቱ ከእግዚአብሔር ልዩ አይደለም፣ የራሱ ቃሉ ነው እንጂ መንፈስ ቅዱስም ህይወቱ ነው። የሃይማኖታችንን ምስጢር ከአንተ የተሰወረ ድንቅ ነው። ዛሬ ለአንተ ልብህ ጨለማ ነው፣ በውስጡም የሃይማኖት ብርሃን አልበራም። በኋላ ግን ልብህ በርቶ እንደኔ ስለ ክርስቶስ ስም በመጋደል መከራውን ትቀበላለህ። ያም ወጣት ስላም በሰማ ጊዜ እጅግ ተቆጣ። ጫማውንም ከእግሮቹ አውልቆ አፉንም ፊቱንም ራሱንም ሁሉ ጸፋው። ይህንን ሁሉ የምትለው ከእኔ ዘንድ ሁሉ አይደረግምን? ምን እያለ አብዝቶ አሰቃየው የከበረውን ሰማዕት ይህን ያልኩህን አስበ የምትጸጸትበት ጊዜ አላለው። በዚያን ጊዜ ራሱን በሰይፍ ቆርጠው ስጋውንም ከእሳት ማንደጃ ውስጥ ጨመሩት። ከዚህም በኋላ እሳቱ ከፍ ከፍ ብሎ እንደ ታላቅ አጥር ሆነ። የንጉሱ ወታደሮቹም እየጠበቁ ሶስት ቀን ኖሩ። ከዚህም በኋላ ከቶ እሳት ሳይነካው እንደ ተፈተነ ወርቅ ሆኖ ስጋውንም አገኙት። ይህንንም ለንጉሱ ነገሩት። እርሱም እንዲቀብሩ ታዘዘ። ያ ወጣት ሰላም ግን እያዘነ ወደ ቤቱ ገባ። እርሱ ክርስቲያን እንደሚሆን ስለተናገረው ከአዘኑን ብዛት የተነሳ የማይበላና የማይጠጣ ሆነ። እናቱና ወንድሞቹም ወደ እርሱ ተሰብስበው የማትበላና የማትጠጣ በአንተ ላይ የደረሰው ይምንድን ነው? አሉት። ግብሪ ግባውና ለጌታችን ኢየሱስ ክርስቶስ ምስክር የሆነ የተናገረውን ሁሉ ነገራቸው። ይህ እርሱ ሁሉ አሳች የተናገረውን ሁሉ ተዉ፣ ልብ የማታስበው እያሉ አጽናኑት። እሱ ግን ከቶ ምንም ሁሉ አልተጽናናም። በዚያም ወራትም ወደ ሐሰተኞች ነቢያት መቃብር ለመሄድ የሚሹ ሰዎችን አይቶ ከእነርሱ ጋር መሄድ እፈልጋለሁ ብሎ ለአባቱ ነገረው። አባቱም እጅግ ደስ ብሎት የሚበቃውን ያክል የወርቅ ዲናር ሰጠውና ለወዳጁም ማድራ ብሎ ሰጠውና አብረው ሄዱ። በሌሊትም ሲጓዙ እንሆ ብርሃን የለበሰ አረጋዊ መነኮስ ተገለጸለት። በፊቱም ቁሞ ትድን ዘንድና ተከተለኝም አለው። ሁለተኛም ሶስተኛም ተገልጾ ተናገረው። በደረሱም ጊዜ ስራቸውን ሁሉ ፈጽመው ወደ አገራቸው ተመለሱ። ሰባት ቀን የሚያክል ተጓዙ። እነርሱም በሌሊት ሲጓዙ ስለ ሥጋዊ ግዳጅ ያወጣት ከገመድ ላይም ወርዶ ለመጸዳዳት ሰውራ አለ። ባልንጀሮቹም በበረሃ ውስጥ ሁሉ ትተውት ሄዱ፣ ከእነርሱም ጋር የሚጓዝ መስሏቸዋልና በተነሳም ጊዜ ተቅበዘበዘ። ወዴት እንደሚሄድ አላወቀምና አራዊትም እንዳይበሉት ፈርቶ ደነገጠ። በዚያን ጊዜ በምስር አገር በአባቱ ቤት አቅራቢያ ያለች የሰማዕቱ የቅዱስ መርቆሬዎስን ቤተ ክርስቲያን አስታውሶ በልቡም እንዲህ አለ ሰዎች ሁሉ በእርሷ ዘንድ እየተሳሉ ይፈጸምላቸዋል። በዚያን ጊዜ የክርስቶስ ምስክር ሆይ መርቆሪዎስ ሆይ እዚህ በረሃ ካሉ አራዊትማ በዛሬዋ ሌሊትም ሁሉ ካዳንከኝና ያለጥፋትም ካወጣሃኝ እኔ ክርስቲያን እሆናለሁ ብሎ ተሳለ። ወዲያውኑም መልኩ የሚያምር ጎልማሳ የከበረ ልብስም የለበሰና የወርቅ መታጠቂያም በወገቡ የታጠቀ በፈረስ ተቀምጦ ወደ እርሱ መጣና አንተ ከወዴት ነህ? እንዴትስ በዚህ በረሃ ውስጥ ጠፋ አለው። ወጣቱም ስለ ስጋ ግዳጅ ከግመል ላይ ወረድኩኝ፣ ባለንጀሮቼንም ትቼ ሄድኩኝ አለው። ባለፈረሱና በኋላዬ በፈረሱ ላይም ተፈናጠጣለው። በዚያን ጊዜ ወደ አየር በረረ። በምስር አገረ ገዥ ወዳለችው የቅዱስ መርቆሬዎስ ቤተ ክርስቲያንም እንዳይነጥቅሻ ያደረሰችውና እንደተዘጋጀችው ከእርሷ ሁሉ አስገባው። ከፈረስ ላይም አወርዶ በዚያም አቆመው። ወደ መጋረጃውም ውስጥ ገብቶ ከእርሱ ዘንድ ተሰወረ። የቤተ ክርስቲያኑም መጋቢ በሌሊት መጣ። የአንድ ጊዜ ቤተ ክርስቲያኒቱን ከፍቶ ሲገባ ይህ ወጣት ከመካከል ቁም አገኘው ደንግጦም ሊጮ ፈለገ ጠቀሰውና ወደ እኔም ዝም ብለህና አለው ወደ እርሱም ሙሉ ሲቀርብ ይህች ቦታ የማን ናት አለው ቤተ ክርስቲያኒቱን መጋቢም ይህችም የምስር አገር ያለችው የቅዱስ መርቆሬዎስ ቤት ናት አንተን ግን ልቡ እንደጠፋ ሰው ስትናገር አይቻለው ከዚህም ምን አመጣህ አሁንም ንገረኝ አለው ወጣቱም እንዲህ ብሎ መለሰለት ልቤ እንዴት እሱ ሁሉ አይጠፋ? እኔም ከዛሬው ሌሊት ከገሌ በረሃ ሳለውኝ ፈረስ ላይ የተቀመጠ ሰው ተገኘና ከዚህም በኋላ በፈረሱ አፈናጠጠኝ ከዚህም በኋላ ደርሶ ተወኛለው። መጋቢውም የዚችን በረሃስን በሰማ ጊዜ አደነቀ፣ እንዲህም አለው ልብህ ጠፍቷል፣ በማለት መልካሙን ሁሉ የተናገርኩ አይደለም የምትናገረውንም ሁሉ አታውቅምና፣ የዚያ በረሃ ሁሉ መጠኑ የ22 ቀን ጉዞ የሚያስጎዝ ስለሆነ በእርግጥም አንተ ወንበዴ የቅዱስ ሰማዕት መርቆሬዎስ ኃይል ያለ ገመድ አስሮሃል። እንደዚሁም እርሱ የዚህን ዓለም ክብር ንቆ የተወ ክብር ጊግባብና ስለ ክርስቶስም ስም ከሃዲዎች ጽኑ ሥቃይ አሰቃይተውት የገደሉት ክርስቶስን በመንግሥቱ ውስጥም የተቀበለው በቦታዎችም ሁሉ አብያተ ክርስቲያናት የታነጹለት በውስጣቸውም እግዚአብሔርን ያመሰግኑታል። እርሱ መርቆሪዎስ ሁሉ ለተማጸነበት ሁሉ ይማልዳልና ድንቆችን የሆኑ ታላላቅ ታምራትን የሚያደርጋልና ያም ወጣትም መጋቢውን መልኩ እንዴት ነው? ምንም ይመስላል? አለው። መጋቢውም አካሉ አንተን ይመስላል አለው። ይህንንም ብሎ ወደ ስዕሉ ወስዶ ገልጦ አሳየው። ወጣቱም ሁሉ በእገሌ በረሃ የታየኝ በእውነት ይህ ነው። በፈረሱም ላይ ሁሉ አፈናጥጦ ወደዚህ የሚያደረሰኝ ነው። እነሆ ታጥቋት በወገቡ ያየኋት የወርቅ መታጠቂያ ይችናት። ስማኝ ልንገር፣ እኔ በዚህ ሀገርም የምኖር አባቴ ስሙ ረጋ የሚባል መስፍን የሆነ እስላም ሆንኩኝ። ሰውነኝ ክርስቲያንም ለመሆን ይች ምልክት ትበቃኛለች አሁንም በቦታው ሁሉ ሰውረኝ፣ ለማንም ሁሉ ስራዬንም አትግለጥ፣ ክርስትናንም ትምህርት አስተምሮ እግዚአብሔርን መንገድ የሚመራኝን ሁሉ አምጣልኝ አለው። እርሱም ያለውን ሁሉ አደረገለት፣ ክርስትናንም ጥምቀት አጠመቀው። ከዚህም በኋላ ወደ ነቢያቸው መቃብር የሄዱ ሊያስላሞችም በአንድ ወራት ደረሱ። ዘመዶቻቸውም ሊቀበሏቸው ወጡ። ይህም ወጣት የመስፍል ልጅን ሁሉን አገኙት። አባቱም አደራስ ጠበቀው፣ ወዳጁም ሁሉ ጠበቀው። ጊዜው እርሱ በበረሃ ውስጥ ሁሉ ቀርቶ እንደጠፋ እያለቀሰ ነገረው። አባቱን በሰማ ጊዜ ልብሱን ሁሉ ቀዶ አለቀሰ። እንዲሁም ቤተሰቦቹ ሁሉ አርባ ቀኖች ያክል አለቀሱለት። ከዚህም በኋላ በጠዋት ከቤተ ክርስቲያን ሲወጣ ይህ ክርስቲያን የሆነውን ወጣት አንድ ስላማየው ወደ ወላጆቹም ሂዶ እንዲህ ብሎ ነገራቸው። ልጃችሁ በበረሃ ውስጥ የሞተ ከሆነ በመርቆሪዎስ ቤተ ክርስቲያን ደጃ የሁት እርሱ ባልመሰሪ ነበር ስሂዳችሁ አረጋግጡ። በሰሙም ጊዜ በስውር ሂደው ፈለጉት። አግኝተውትም ይዘው ወሰዱት። እንዲህም አሉት፣ በወገኖቻችን መካከል ልታሳፍረን ይህን የሠራኸው ምንድን ነው አሉት። እሱም እኔ በሕያው እግዚአብሔር ልጅ በጌታዬና በፈጣሪዬ ኢየሱስ ክርስቶስ የማምን ክርስቲያን ነኝ ብሎ መለሰላቸው። ይህንንም ሲል ታላቅ ስቃይንም ማሰቃይተው ከጨለመ ጉድጓድ ውስጥ እንጣሉት፣ ሽንታቸውንም በላዩ ላይ እየደፉ የቤት ጥራጊውንም ሙሉ እያፈሰሱበት ያለመብልና ያለመጠጥ እዚያ ሰባት ቀንና ሌሊቱንም ሙሉ አኖረ። እናቱ ግን ቀንም ሌሊትም በላዩ ላይ የምታለቅስ ሆነች። ከልቅሷን ብዛት የተነሳ ከድግድጓዷ ወጥተው እኛ ወደ ማናየው ቦታ ሂዳሉት ሂድ አሉት። ወዲያውኑም ወደ አስቄት ስገዳም ሄዶ እዚያ እያገለግለ እየተጋደለ ሁለት ዓመት ያክል ኖረ። ከዚህም በኋላ በላዩ የትቤት ጸጋ ሁሉ ያደረበት አንድ መነኮስ ወደ ምስር ከተማ ሄደ። ሃይማኖትህን ሁሉ ከምትገልጽ በቀር በዚህ መኖር ለአንተ ምን ይጠቅመሃል? አለው። ወዲያውኑም ተነስቶ ወደ ምስር ከተማ ሄደ። አባቱም ባየው ጊዜ ሐኪም ወደሚባል ንጉሥ ወስዶ ይህ ልጃችን ነበረ የእስልምና ሃይማኖትን ትቶ ወደ ክርስትና ሃይማኖት ገብቷል አለው። ንጉሱም ስለ አንተ የሚናገሩ እውነት ነውን ብሎ ጠየቀው። እሱም በበረሃ ውስጥ ሳለ በሌሊት ቅዱስ መርቆሬዎስ እንደተገለጸለትና ከእርሱ ጋር በፈረስ እንዳስቀመጠው ወደ ምስርም አገር ወዳለች ቤተ ክርስቲያን የሃያ ሁለት ቀን መንገድ እንደ አይን ጥቅሻ አድርሶ ከውስጡም እንዳስገባው ስዕሉም አይቶ ያመጣው እርሱ መሆኑን እንደተረዳ ለንጉሱ ነገረው። ንጉሱም በሰማ ጊዜ እጅግ አደነቀ፣ ታላቅ ፍርሃትም አደረበት። አደርግልህ ዘንድም የምትሻውን ለምነኝ አለው። እሱም በቅዱስ መርቆሪዎስ ስም ዳግመኛ በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያንም እንዲሠራ ታዝልኝ ዘንድ ሻለዋለው። ንጉሡም በአስቸኳይ እንዲታነጹለት አዘዘ። በውስጣቸውም ታላላቆች የሆኑ ድንቅ ታምራትን ተገለጡ። እርሱም አበምኔት ሆኖ ወደ እርሱም ሁሉ ብዙ መነኮሳት ተሰበሰቡ። ሁለት ድርሳናትም ሁሉ ደረሰ። ከዚህም ካህዲያንን ሁሉ አስተምሮ ወደ ቀናቸው ሃይማኖት መለሳቸው። ለዚህም መነኮስ የክርስትናን ጥምቀትን በተቀበለ ጊዜ ያወጡለት ስም ዮሐንስ ነው። እግዚአብሔር ምስጋና ይሁን እኛንም በቅዱስ መርቆሬዎስ ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለም አሜን። በዚችም እለት የአቃሪዎስና የሮማኖስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለም አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለም አሜን።